ሰላም ጤና ስትልኝ የሀሱቲው ቤተሰቦች 472 ታራሚዎች በይቅርታ ተለቀቁ። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው 1446ኛ ኢድ አል ፈጥር በዓልና መጪውን የፋሲካ በዓል ምክንያት በማድረግ የክልሉ መንግስት ለ472 የህግ ታራሚዎች ይቅርታ ማድረጉን ገልጿል። በወንጀል ጉዳይ እስራት ተፈርዶባቸው በማረሚያ ቤት በመታረም ላይ ከሚገኙ ውስጥ ህጉ የሚጠይቀውን መመዘኛ ሟልተው ለተገኙ በመደበኛ ወንድ 459 ት 12 በድምሩ ለ471 እና በልዩ ሁኔታ ደግሞ ለአንድ ሴት በአጠቃላይ ለ472 የህግ ታራሚዎች ይቅርታ እንደተደረገላቸው ርዕሰ መስተዳድሩ ገልጿል። ይቅርታ ከተደረገላቸው ታራሚዎች መካከል 471 በሙሉ ከእስር እንዲለቀቁ የተወሰነ ሲሆን ከእነዚህ መካከል ወንዶች 459 ሲሆኑ ሴቶች ደግሞ 12 መሆናቸውን አብራርተዋል። በርዕሰ መስተዳደሩ ይቅርታ የተደረገላቸው የህግ ታራሚዎች በማረሚያ ቆይታቸው ወቅት በቂ ትምህርት የተሰጣቸውና በፈጸሙት የወንጀል ድርጊት ተጸጽተውም የታነጹ ስለመሆናቸው በየደረጃው በመረጋገጡም አንዳንዶቹም እርቅ ስለመፈጸማቸውና የገንዘብ መቀጮ ያለባቸው ገንዘቡን ስለመክፈላቸው ስለተረጋገጠም ህብረተሰቡ ይህን ተገንዝቦ ተገቢውን ድጋፍ እንዲያደርግላቸውም ጠይቀዋል። የይቅርታ ተጠቃሚዎች በሚኖሩበት ማህበረሰ ሰብ ውስጥ ሲቀላቀሉም በመልካም ስነ ምግባራቸው አርአያ በመሆን ህብረተሰቡን እንዲክሱም ክቡር ርዕሰ መስተዳድሩም አሳስበዋል።